እምነት ከመስማት ይመጣል፣ መስማትም ከእግዚአብሔር ቃል ነው ይላል የእግዚአብሔር ቃልና። እስኪ ማንን እንስማ? የእግዚአብሔርን ቃል እንስማ? ሰዎችን እንስማ? እስኪ ማን እንስማ? ለማንኛውም ክርስትና በማን እንደተመሰረተ የእግዚአብሔር ቃል ይነግረናል በማን እንደተመሰረተ የክርስትና መሰረቱ ማን እንደሆነ ወይም ክርስቲያኖች መቼ ክርስቲያን የሚል ስያሜ እንዳገኙ የእግዚአብሔር ቃል ይነግረናል። ይሄ ወንድማችን ደግሞ እንደምታዩት በላይ ዘለቀ ነው ይለናል፣ ቴዎድሮስ ነው ይለናል፣ ክርስትና እቴጌ ጣይቱ ናት ይለናል ክርስትና። ስለዚህ እስኪ የምለውን አይተን እንመለስና የእግዚአብሔር ቃል የሚለውን ደግሞ እናያለን። ቅዳሴ ስንቀድስ አዱን አንረሳም። ሚኒልክ ሆይ አንረሳህም፣ ጣይቱ አንረሳሽም። ሚኒልክ ሆይ ብረሳ ቀኜ ትርሳኝ። ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ። ኢትዮጵያ ብረሳሽ ምላሴ ከተናጋ ይጣበቅ። ኢትዮጵያ አረሳሽም። ኢትዮጵያ ኢትዮጵያ፣ ንጉስ ሚኒልክ፣ ንግስት ጣይቱ! የተተከል ነው በሱ ላይ ነው የቆምነው። ነው በሱ ላይ ነው። አንድ ታሪክ ልንገርና አላቁም ቦዊ ስቴት ዩኒቨርሲቲ አስተምራለሁ። አንድ ፕሮፌሰር አለ፣ አሜሪካዊ ነው። ስሙን ቀይሮ ቴዎድሮስ ብሏል። ፕሮፌሰር ቴዎድሮስ ይባላል። ልጁን ስም ሲያወጣለት ሚኒልክ አለው። ለልጁ የሰጠው ስም ነው የምነግራችሁ። ሜሲ ወለድ ካፕ ሲያሸንፍ፣ ልክ በዛ ጊዜ የተወለዱ ወንዶች ሁሉ ስማቸው ሜሲ ሆነ። ሴቶች ሁሉ ትንሽ አጣመሙትና የሜሲ ስም ሰጧቸው። አማርኛ ተናጋሪዎች፣ ኦሮሞኛ ተናጋሪዎች፣ ትግርኛ ተናጋሪዎች፣ በቤኒሻንጉል፣ በባንክ ጋምቤላ ያላችሁ፣ በአፋር ያላችሁ የምትወልዷቸው ልጆች ሁሉ ልንገራችሁ፣ ዛሬ ባትቀበሉት፣ ከጥቂት ዓመታት በኋላ ወንድ ልጅ ሁሉ ሚኒሊክ ይሆናል ስሙ። መጽሐፍ ቅዱስ እንደዚህ ይነግረናል። የሐዋርያ ሥራ ምዕራፍ 11 ቁጥር 26 ላይ ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም አንድ ዓመት ሙሉ ተሰበሰቡ ብዙ ሕዝብንም አስተማሩ። ደቀ መዘሙርት መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ደቀ መዘሙርት ለመጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ስለዚህ ደቀ መዘሙርቱ ለመጀመሪያ ጊዜ ክርስቲያን ሲባሉ በላይ የለም። ደቀ መዘሙርቱ ለመጀመሪያ ጊዜ ክርስቲያን ሲባሉ አፄ ቴዎድሮስ የለም። ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን ስባሉ ጣይቱ የለችም። ስለዚህ የእግዚአብሔር ቃል የሚያውቀው ክርስትና በበላይ ዘለቀ የተመሰረተ አይደለም፣ በቴዎድሮስ የተመሰረተ አይደለም፣ በዕቴጌ ጣይቱ የተመሠረተ አይደለም፣ ወይም በሆነ ሰዎች ላይ የተመሰረተ አይደለም። ጌታ ኢየሱስ ክርስቶስን አምነው የግል አዳኛቸው አድርገው ተቀብለው በዳኑ በጥቂት ሰዎች የተጀመረ መለኮታዊ ሀሳብ ያለበት የእግዚአብሔር ሀሳብ ያለባቸው ሰዎች ብቻ ይሰበሰቡበት የነበረ ስብሰባ ነው እንጂ ነፍሰ ገዳይ፣ ዘራፊ፣ ወንጀለኛ ሁሉ የሚሸሸግበት ከዚያን ደግሞ በዛ ስም ብዙዎች እንዲነግዱበት እግዚአብሔር የፈለገው አላማ አይደለም። ይሄ የእግዚአብሔር ፕሮግራም ነው። ይሄ የእግዚአብሔር ሀሳብ ነው። ስለዚህ በላይ ዘለቀ የክርስትና መሠረት አይደለም። ቴዎድሮስ የክርስትና መሰረት አይደለም። እቴጌ ጣይቱ የክርስትና መሰረት አይደለች የክርስትና መሰረቱ ክርስቶስ ነው። ይህንን የጀመሩት ኢየሱስ ክርስቶስ ከሞት ከተነሳ በኋላ አገልግሎት የጀመሩት ደቀ መዛሙርት ወይም ኢየሱስ ክርስቶስን ያገለግሉ የነበሩ፣ ይጠሩ የነበሩ፣ በሱ ምክንያት ይሰደዱ የነበሩ እነሱ ተሰብስበው ያገኙት መጠሪያ ስያሜ እንጂ ከዛ በፊት ከዛም በኋላ ማንም እንደፈለገው ለራሱ የሚቀበለው ወይም የሚሾመው ሹመትና ስያሜ ሊሆን አይችልም አይችልም። ስለዚህ ወዳጄ እኛ የምንነግራችሁ እውነታችን ነው እውነቱን ነው የህይወትን ቃል ነው ወንጌልን ነው የምንነግራችሁ። ወንጌል ደግሞ በክርስቶስ ኢየሱስ ላይ የተመሰረተ ነው። በላይ ዘለቀ ወንጌል ውስጥ የለም። ቴዎድሮስ ወንጌል ውስጥ የለም። እቴጌ ጣይቱ ወንጌል ውስጥ የለችም ወንጌል ውስጥ የለችም። ኢትዮጵያ ውስጥ አሉ ተብሎ ታቦት የተቀረጸላቸው ሰዎች በሙሉ የሆነ ቦታ የተከለላቸው ሰዎች በሙሉ የሆነ ቀን የተሰጣቸው የተቆረሰላቸው ሰዎች በሙሉ ክርስትና ውስጥ የሉም፣ የሉም። ክርስትና የክርስቶስ ኢየሱስ የነፍስ ዋጋ ነው፣ የደም ዋጋ ነው እንጂ ማንም በፈለገው ቀን ብድግ ብሎ ተነስቶ እኔ እንዲህ ስላደረግኩ እንትና እንዲህ ስላደረገ እንትና እንደዚህ ስለሞተ እንትና እንደዚህ ስለሆነ እንትና የንትና ዘር ስለሆነ እንትና የእንትና አረግ ስለሆነ እንደዚህ ብሎ ክርስትና የለም ክርስትና የለም። ክርስትና በክርስቶስ ኢየሱስ በኩል የሚመጣውን መቀራ የሚቀበሉ ሰዎች የሚጠሩበት መጠሪያ እንጂ ክርስቶስን የሚያሳድዱ ሰዎች ወንጌልን የሚያሳድዱ ሰዎች የሚጠሩበት መጠሪያ ሊሆን በፍጹም አይችልም፣ በፍጹም አይችልም። ስለዚህ ወዳጄ ከእግዚአብሔር ጋር ታረቅ። አሁንም ጊዜ አለ፣ አሁንም እድሉ አለ። ከወንጌል ጋር ታረቅ። ይሄ ነፍስን ዝምል አታባክናት። አይመጣም። በላይ ዘለቀ አይመጣም። በታሪክ አትገናኙ። በላይ ምናልባት እዛ እንትን ሰፈር ልትገናኙ ትችሉ ይሆናል አላቅም፣ እንጂ በጭራሽ ወንጌል ውስጥ በላይ የለበትም። ቅዳሴ በበላይ የጀመርከውን ቅዳሴ እኔ እኔ የኢትዮጵያን ህዝብ ምን አይነት አዚም እንዳስነካችሁት፣ ምን አይነት ድግምት እንደረጫችሁ፣ ምን አይነት አንጎሉን በምን እንደያዛችሁት፣ ህዝቡ እንዴት እንደማይነቃም እንዴት አድርጎ ነው በላይ ዘለቀ እየተባለ ቅዳሴ ሲቀደስ ሰቁም ሜን የምለው እንዴ አራ ንቁ እንጂ፣ በእግዚአብሔር ስም አራ ኢትዮጵያ ያንቁ፣ አራ ኢትዮጵያ ያንቁ። ላንተ የሞተልህ ክርስቶስ ነው። በላይ በመንገዱ ነው የሞተው፣ ቴዎድሮስ በመንገዱ ነው የሞተው፣ እተገጣይቶ በመንገዷ ነው የሞተችው። እንዴ ዮሐንስ ያለው እንደዚህ ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው። ዓለም ውስጥ ኢትዮጵያ የለችም እንዴ? እንደዛ ከሆነ የዓለምን ኃጢአት የሚያስወግድ ለምን በላይ አልተባለም? ለምን ቴዎድሮስ አልተባለም? ወይስ ሌላ ሰው ለምን አልተባለም? ስለዚህ የዓለምን ኃጢአት የሚያስወግደው ውስጥ ባትቀበሉም የእኛ ኢትዮጵያ ሌላ ናት፣ በትሎ ራሱ የለም። ዓለም ውስጥ ኢትዮጵያ ያለች፣ ኢትዮጵያ ውስጥ ደግሞ ይሄ የዓለምን ኃጢአት የሚያስወግድ የተባለው የኢየሱስ ደም አለበት። ስለዚህ የምንነግራቸው ኢየሱስን ነው። በላይ አያድንም፣ ራሱን አያድንም። ኢየሱስ ግን የእግዚአብሔር ልጅ ከሙታን የተነሳው በአባቱ ቀኝ አሁን ያለው ስላንተ ስለ ደካመው ስላንተ ስለ ኃጢአተኛው እንደዚህ ሆዳሞች የክብር ሰዎች የዝና ሰዎች የገንዘብ ሰዎች ያሳወሩትን ያንተን አይምሮ አሁንም ተከፍቶ ወደዚያ ወደ ዘላለም መንግስቱ እንድትመጣም ስላንተ የሚማልድል ኢየሱስ ክርስቶስ ነው። ውሸታቸውን ነው እመኔ። ማንም አይመጣልህም፣ ማንም አያድንህም፣ ማንም አይደርስልህም ከሞተልህ ከኢየሱስ ውጪ እነዚህ ቀናትን ከፋፍለው ወራትን ከፋፍለው አንዱን አንግሰው ከዛ መልሰው አስገብተው አስወጥተው፣ እነዚህ ሁሉ እነዚህ ለሆዳቸውና ለጥቅማቸው ለክብራቸው የሰሩት የግል ፍልስፍናቸው ነው እንጂ ክርስትና ውስጥ እነዚህ ሰዎች የሉበትም የሉበትም የሉበትም። ቆይ ቆይ፣ ጳውሎስ ወንጌልን ስሰብክ ለምን ስለ አፀም ምናምን አይሰብክም ነበር አስፈላጊ ነገር ከሆነ ለምን ስለ ቴዎድሮስ አይሰብክም ነበር አስፈላጊ ከሆነ እሺ ለምን ስለ ማርያም አይሰብክም ነበር አስፈላጊ ከሆነ እሺ ለምን ስለ መላእክቱ አይሰብክም ነበር አስፈላጊ ከሆነ የማያስፈልገውን ስለማያስፈልግ ማለት አልፈልጉም የሚያስፈልገውን አስፈላጊ ነገር ስለሆነ ደግሞ ማለት ያለባቸውን ሁሉ ብለው አልፈዋል ስለዚህ ክርስትና በክርስቶስ ኢየሱስ መከራ በተቀበሉ ሰዎች የተመሰረተ ለነሱ የተሰጠ ስያሜ እንጂ ወንጌልን የሚያሳድዱ ሰካራሞች፣ ጠጪዎች፣ ዘራፊዎች፣ ነፍሰ ገዳዮች እንደፈለጉ የሚሆኑ ሰዎች ሰብሰብ ብሎ የሆነ መጠጥም የተሰብስቡ የሆነ አረቄም የተሰብስቡ ለራሳቸው የሚሰጡት ስያሜ አይደለም። አይደለም። አይደለም። የአረቄ መነገጃ አይደለም። የጠጅ ቤት መክፈቻ አይደለም፣ ክርስትና አይደለም። ክርስትና በክርስቶስ ኢየሱስ ስም መከራን መቀበል ነው፣ መቀበል ነው። አንገት ላይ ጥቁር ክር ማሰር አይደለም። አንገት ላይ የእንጨት የፕላስቲክ ወር የብረት መስቀል ማሰር አይደለም። ክርስትና ሕይወት ነው፣ ሕይወት ነው። የምትሰደድለት ጉዳይ ነው፣ የምትነቀፍለት ጉዳይ ነው፣ የምትገደልለት ጉዳይ ነው፣ የምትታሰርለት ጉዳይ ነው እንጂ እንደዚህ ብሎ ቀል የለም። ስለዚህ በበላይ ዘለቀ የተመሰረተ ክርስትና የለም። በቴዎድሮስ የተመሰረተ ክርስትና የለም። በእቴጌ ጣይቱ የተመሰረተ ክርስትና የለም። በማርያም የተመሰረተ ክርስትና የለም። እግዚአብሔር ማስተዋሉን ይስጣችሁ።